እዛም ሚዲያ ላይ የአንተን ኒዕማ የሚያየው በሙሉ ሶስት ሰዎች ናቸው። አንደኛ አንተን አንቺን የሚወድ ባረከ ላሁ ለክ ወባረከ ላሁ ፊክ የሚል ሁለተኛው ሀሲድ ነው፣ ጥፋትን የሚመኝ ነው። ሦስተኛው አንተ ጋር ያለው ኒዕማ እሱ ጋር ስላሌለ የሚቀና ነው ያለው ሳያስብ እኔ ደላኝ መኪና ገዛው ወንድሜ ደግሞ መኪና አይደለም ጫማ መግዛት የጠና ወንድም ባለበት አካባቢ ላይ ምንድነው እኔ ለክጀሪ መኪና ገዛው፣ ለክጀሪ ቤት በሰራው፣ ለክጀሪ ማን ገዛው ብዬ መለጠፌ ምንድነው? ከዛ በኋላ የሚመጣው ለመጥፋት ካልሆነ ሆነ በስተቀር ይሄ ያላዋቂነት፣ አርፈናል ብለን የመጃጃያ አንዱ ማሳያ፣ ሚስቱ ወለደች ከሐኪም ቤት ይዞ ሲመጣ ለክጀሪ መኪና ገዛው ብሎ ቪዲዮ አላ። እሺ ምን ይሁን? ሚስቱ ወልዳኮ ሀቢቢ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 ምን ይሁን እሺ፣ ቤብስ ኬክ ስለቆረጥሽ አንቺ ቤቢ ሻወር ስላልሽ ምን ይሁንስ አስሉ። ምዕራባውያን ያመጡብን ነቀርሳ ነው ቤቢ ሻወር። ትርጉሙ ራሱ ገብቶናል ቤቢ ሻወር ማለት ምን ማለት እንደሆነ ፈረንጅኛው ገብቶናል ትርጉሙ። ይሄን ያሳፍር እኮ ነው ትርጉሙ። ምን አውቀን ነው እንኳን ሚዲያ ላይ ወተል ልንለጠፍለት? ስለዚህ እንደው ቆም ብሎ ማሰብ ይሻላል። ሙስሊምነቱ እነዚህን ነገሮች በሙሉ የሚከለክል ነውና፣ አላኩሌ ሀል። የመጨረሻው መልክቴ የአዝካርን ጉዳይ ሐደራ ነው የምላችሁ ለሴሕሮም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

ይሄ ሰው ዳዒ ማዕሩፍ ሼክ ሙዓልም ሙደርስ! እንዴት ሴሄር እሱ ጋር አለው? ራቂ እኔ እሱ ጋር ተልኬ መጥቼ፣ ያ ጀማዓ አጢኑልኝ። ሁለት ወር ሙሉ ደጅ ላይ ጠበቅሁት። ቤቱ መስጅድ አጠገብ ነበር። አዛን በተባለ ቁጥር እየተቃጠልኩ፣ ጉዳይ የመጣሁበትን ለማሳካት ደጅ ላይ ሁለት ወር ሙሉ ጠበቅኩት አለ። ከዛስ? ለምን ሲል ሁሌ በአፍካር ስለሚወጣ ልይዘው አልቻልኩም።